ሰላም ሰላም፣ እንዴት ናችሁ? እኔ እግዚአብሔር ይመስገን አለሁኝ። ባላችሁበት ቦታ ሰላማችሁ ብዝት ብዝት ዝት ይበል። ሙስሊምም ክርስቲያንም ጾማችሁ የፍቅር የሰላም የአንድነት ያደርግላችሁ፣ ክፉን ያርቅላችሁ፣ ከሰው ጠላት መድኃኒ አለም አላህ ይሰውራችሁ ብለናል። ከመርዛማ እባብ እግዚአብሔር ያድናችሁ፣ ሰውን እየሄደ ከሚያሳድብ ሰው መሳይ እባብና ተኩላ እግዚአብሔር ያድናችሁ ብለናል። ከዚህ በመቀጠል ማለት ነው ትላንትና ሄል እንትን ትላንትና እነ ሄልሻ የተደረጉት ፕራንክ ፕራንክ አይደለም በቃ የመጨረሻ ሄልዬ ቀረብ ያለች እናቴ ትሙት፣ አንዴ ሄዳ እኮ ማለት ነው ሱሲዬን፣ እንቄሽን እኮ ነው ያደርግ በዛ እንዳለቻት ብታንቃት ኑሮ አስባችሁታል። ወያ ወያው በገዛ እጄ ስትል ነበረ ሱሲ የምትታየው ማለት ነው። ለማንኛውም ከባድ ፕራንክን ነው ያደረጋችኋት። ከሁሉም ደግሞ ቃላታችሁ በጣም ይከብድ ነበረ እና ምክንያቱም፣ እንደዚህ አይነት ቃል ካላወጣችሁ ደግሞ ፕራንክ መስሎም ስለሚታይ ሊሆን ይችላል። ለማንኛውም በጣም ከባድ ፕራንክን ያደረጋቸዋት ፈትለንም ቢሆን እሷንም ቢሆን ማለት ነው እና ይሄ ሊሻ ደግሞ ኮንፊደንስ በራሷ መተማመኗ፣ በቃ በስተጀርባ ሰውን እንደማታማ አይደል። ለነገሩ ኮሜንቶች ራሱ ያሉ እኮ ናቸው፣ እግዚአብሔርን ኮሜንቶች ራሱ እኮ ናቸው የመሰከሩላት ስለዚህ እግዚአብሔር አምላክ በጸጋ በበረከት ያቆያችሁ። ግን ፕራንክን እንደዚህ አታቆዩ፣ ወዲያውኑ ፕራንክን ጨርሱ። ምክንያቱም ያደረ የዋለ ነገር ጥሩ አይደለም። ሲቀጥል ደግሞ የሄሉ ጠላቶች ተንጫጩ እኮ እውነት መስሏቸው፣ ወየ ወየ ወየ ያሉ እግዚአብሔርን፣ እውነት መስሏቸው ማለት ነው። ወይኔ ይሄ ነገር እውነት ይሆን እንዴ? ምን ይሆን የሚወጣው? ሱሲ ምን ሰምታ ይሆን እንዴ? ብለው እኮ ስንቱ እንቅልፍ አቶ እኮ ነው ያደረው። ያኛው ብቹን ለራሱ ሳይቀር ማለት ነው ሱሲን ሲያደንቃት፣ ገርሞኛል ማለት ነው። እውነት መስሎት እኮ ነው እሱ። ወይ ወይ ወይ ወይ ወይ ወይ ወይ ወይ። አይ ሄልሻ፣ የኔ ጀግና፣ እግዚአብሔር አምላክ ይጠብቅሽ ከነ ቤተሰብሽ። ሱሲዬ ግን ብድርሽን ጠብቂ። እንደው እጥፍ አድርጋ ካልተበቀለቻችሁ ምን አለሽ ጂጂ በሉኝ፣ ማለት ነው። እውነቴን ነው። ወይ ወይ ያስለቀሳችኋት እኮ እናቴ ትሙት። ጠላቶቻ ጠላቶቻ ይሄኔ ምን ያህል ደስ ብሏቸዋል መሰለኝ። ጠላት ይፈር፣ ምን ጊዜ የሚያፍራል እውነትን የያዘ ሰው ወድቆ አይወድቅም፣ ማለት ነው። በተረፈ በርቱልን እንላለን ማለት ነው። ከዚህ በመቀጠል እዚህ ፎቶ ላይ ያለችዋ ፍቅር የምትባሏ በየዩቲዩበሩ እየገባች የምትሳደም ማለት ነው። ሄሉን ከእንዳልክ ጋር ስትሰራ ሙልጭ አርግታ የምታሳድዳት የምትሳደብ መርዛማ እባብ የሆነች ልጅ ነች ማለት ነው። አሁን ደግሞ ባለፈው ደግሞ ሄሉ የአላዛርን ነበረ የሞለጨች ስታሳድዳት፣ የነበረው በየሄደችበት በቃ ስለ ሄሉ በተሰራበት ግሩፕ እየገባች ሄሉን ነበረ የአላዛርን ስትሞልጭ የነበረው። እቺ መርዛማ እባብ ከሴቶቹ ምን እንደምትፈልግ አላቅም። አሁን ደግሞ ወደ ሩታና አብርሽ ዙር አለች። ወደ ሩታ የአብርሽ ዙር አለች። እየገባች ታሳድዳታለች፣ ትሰድባታለች፣ ትሞልጫታለች። እኔ ምን አይነት መርዘብ ከሴት ነው መሰለኝ ችግር ያለባት። ሴቶች ምን ያድርጉሽ እንዴ? የወንድን ቂጥ መላስ ከለመር ሺደሽ የምትልሹ ላሽ። አንቺ ቦርኮ፣ አንቺ ወስፋታም፣ እንደው ዛሬ ማሰድባታለሁ። አንቺ በዋቃ፣ እቺ መርዛማ እባብ። የቱበሩን አሰለቸች እኮ የቱበር ጋ የሄደች፣ መሳደብ፣ መሳደብ፣ መሳደብ። ምን አይነት አሳዳጊ ነው የበደለ ያሳደገሽ። በስመ አሞን ለንፈስ ቅዱስ። አንቺን የወለደች ማህፀን የተረገመ ይሁን። በጣም ክፉ ሴት፣ ክፉ ሴት ማለት ነው። ሄሎ ምን ታርግሽ? እንዳልክን ቀቅለሽ ከስር እስከ ወደ ላይ ጎምጠሽ ብዩ። እባብ መርዛማ እባብ ትላ እግዚአብሔርንን የመሳደብ ያለ ድምግ ወደ ስድብ የምትከትል ልጅ ነች ማለት ነው። እናት ትሙት። እንዳልክኮስ እኮ እስከ መፈጠርሽ አያቅሽም። አንቺ ቦርኮ ገባሽ ሄሉ በአስር እጥፍ ካንቺ ትበልጣለች። አንቺ ቀፎ ጭንቅላት ሰውን ሂዶ ከመሳደብ ውጭ ምን ታውቂያለሽ? በጣም ነው በሄሉ የምትቀኙ ማለት ነው። በጣም ነው የምትቀኝባት። አንቺ ሽንታም፣ አንቺ ኮተታም፣ አንቺ ሾቶላይት ቂጥ። እንዲህ ሴቶች ዩቱበር ምን ያድርጉሽ? ምን ያድርጉሽ? ሄሉ የእንዳልክ ምን ታድርግሽ? ሄሉ የአላዛር ምን ታድርግሽ? እሩታ ምን ያድርጉሽ? አንቺ አንቺ ልቃማም፣ አንቺ ቅጫማም እንዲህ በጧቱ የምትጽፈው ስድብ እግዚአብሔር አምላክ ሕይወትሽን በሙሉ በስድብ ይሙራ። አንቺ መርዛማ እባብ። ሌላ ደግሞ ማለት ነው ፌስቡክሽን ፌስቡክሽ ራሱ ደግሞ አንቺ ከኔ ጋር ማናባቱ ነው ጓደኛ ያደረገሽ አንቺ ወስፋታም ፎቶሽን ይሄንን ፎቶ ከዩቱብሽ ነው ያወረድነው የፌስቡክ ፎቶዎችሽን አውርደን አስቀምጠናል ድባቅ አድግተን ዘቅዘቀን ነው የምንናፋሽ የነሩታም ደጋፊ የእኛም ደጋፊዎች የእነንትናም ደጋፊዎች ተሰብስበን ድባቅ እንመታሻለን ዘቅዝቀን ማለት ነው እንኳን ለእንዳንቺ አይነቱ ለእንዳልክም አልተኛንም እሺ አንቺ ልጋጋም ታቂያልሽ ምን ያህል እንዳድበደበድ ነው? አስር ልጆች ምን ያህል እንዲህ እንዳድበደበድ ነው? ሲቀጥል ደግሞ ሄሉ እኮ አግባኝ በግድ ነው ትያለሽ እንዴ! በግድ ቂጧን ሲለምናት የነበረው እሱ ነው። አገባሻለሁ ብሎ ሲዘረጥጥ የነበረው ማለት ነው። እስከ ሀገሯ ድረስ ሂዶ ቂጧን ሲልሳት የነበረው እሱ ነው እንጂ እሷ እንደሆነ አዎ ወድጄ ያለውን እንጂ አፍቅሬ ያለው የሚል እንኳን አንደበት አልወጣትም። ገባሽ አይደል? ማንኛውም ሰው ይፈቀራል፣ ይወደዳል፣ ወድሃለሁ ማለት ይቻላል። ሌላ ግን አግባኝ ብላ የተለማመጠችው ነገር የለም። ሲቀጥል ደግሞ እንደሱ አይነቱን ሴት እንኳን ሄለን፣ ሌላ ሴት እንኳን እንድታገባው አንፈልግም። ከፈለግሽ ቂጡን ዝቅ ብለሽ ላሽለት አንቺ ማግባት ትችያለሽ። አንቺ ገልቱ ገልቱ፣ በክት እንኳን ለእንዳንቺ አይነቱ ማለት ነው። ስንት ተከታይ ላለው ለእንዳልክም አልተኛንም። አንቺ ሽንታም፣ አንቺ ቢጭጫም እና በዩቲዩብ ላይ እየገባች የምት የምት የምትሳደበው ፍቅር እቺ ነች። ሆዴ ባሳችሁ ካላችሁ እርገጧት፣ እርገጧት። ፎቶ የቁም ፎቶ ሁሉ ልክላችኋለሁ። የቁም ፎቶዋን ሁሉ ልክላችኋለሁ። እቺ ልጋጋ የልጅሽን ፎቶ ድባቅ ነው። ምን መታልሽ? አሁንም እንትን ያላልኩሽኝ በልጅ እንትን አይባልም ተብሎ ነው። አንቺ ዝተታም፣ ቦርኮ፣ ጥምብ፣ ደስ ቡሽቲ